የምንሰራው የረከቦት አሰራር ነው። ይሄ አዲስ የመጣ የረከቦት እግር ሲሆን ይሄኛው ከሌሎቹ ለየት የሚያደርግልን ምንድነው? ስራ በጣም ቀለል ያደርጋል እና ለውበትም አንደኛው ነው። የታች ያለውን የሰርቪሱን ማካል በዚህ ነው የዚኛውን የላይኛውንም ሰርቪስ በዚኛው አድርገን የታችኛውንም የላይኛውንም በአንዴ በመስራት ሰዓትም እንዲቆጥብልን እናደርጋለን። ሁለተኛ ደግሞ በጣም ኛውን አራት ነው የምንጠቀሙ፣ እግሩን አራት እንጠቀማለን። ይሄ ደግሞ የረከቦቱ የላይኛው ሰርቪስ ወይ ደግሞ የታችኛው ብላክ ነው እና በጣም ነው ሲሰራው ውበት ያለው። የዚህን አይነት አርባ በስልሳ ሁለትን ያስቆረጥ ነው እናንተ ደግሞ በምትፈልጉት ሳይዝ መስታወት ቤት በሚሄድ የፈለጋችሁትን ሳይዝ በማስቆረጥ መጠቀም ትችላላችሁ። ይህንን ደግሞ ለማጣበቅ ወይ ከፈለግን ፖስቲሽ ፖስቲሽ ታይሙን በፍጥነት ሰርተን ለመጨረስ ፖስቲሽ አሪፍ ነው፣ ግን ደግሞ ከዚህ የበለጠ እኛ የምንጠቀመው ኢፖክሲ ኢፖክሲ ከፈለግን ስሪዋን ከፈለግን ዋንትዋን ትንሽ ለመድረክ ከዛኛው የበለጠ ታይም ቢወስድም፣ ግን አንዴ የማጣበቅ አቅሙ ኃይለኛ ስለሆነ የምንጠቀመው ኢፖክሲ ይሆናል ማለት ነው። ይህንን ለማጣበቅ ወደ ስራ ስንገባ ምንድነው የምናደርገው? እነዚህን የማቆም ስራ ነው የምንሄደው። ይህንን ስራ እንድንሰራ ና እቃ አቅርቦ እና ለእናንተም ደግሞ እቃ የሚያቀርብላችሁ ኤምኬ ኢፖክሲ ነው። ኤምኬ ኢፖክሲ በጀመስ የተለያዩ የኢፖክሲ ማቴሪያሎችን በማቅረብ እንዲሁም በያላችሁበት በመላክ የሙሉ የኢፖክሲ ማቴሪያሎችን ያቀርብላችኋል። 0910 6936 በመደወቅ ያላችሁበት ድረስ ይልክላችኋል። እኛ አብረን ሆነን ይህንን ረከቦት እንሰራለን ማለት ነው።

ትንሽ ተይዞ መቆየት ሊፈልግ ይችላል። እንደዚህ ያለ ነገር ነው። የታችኛው ለማስቀመጥ ስለሚከብድ ባላንሱ የሚጠብቅልን የታችኛው ስለሆነ ያለ ለማስቀመጥ ይከብዳል የታችኛው የታችኛውን ግን በትክክል ከሰራነው የላኛው ቁጭ ማድረግ ነው ምንም የሚከብድ ነገር የለውም ዋና ዋልኩንና ባላንሱን መጠበቅ ነው ባላንስ መጠበቂያ ዋልኩን መጠበቂያ ደግሞ ራሱ ራሱ ብረቱ ላይ ያለ ነገር ስለሆነ በዛ ልክ ማየት ነው

ይህን ስራ ያው በቤታችን ሆነን ቀላል በሆነው መንገድ መስራት የምንችለው ነገር ነው። አሁን ሁለቱም ሙሉ ለሙሉ እንደዚህ ከቀባ ነው በኋላ ይሄኛውን እንደዚህ እናስገባዋለን ማለት ነው። ከዛ አራቱንም ዞ ጨረስን ማለት ነው፣ በዚህ በኩል በአራቱም በኩል ያውቃበትና በአራቱም በኩል አጣብቀነዋል። አራቱም አቋቋሙ አሪፍ ነው። ስለዚህ ምን እናደርጋለን? እየዞርን ብረቶቹ ላይ እንቀባቸዋለን ማለት ነው። በቃ ምንም ሳይነካካ መቶ ቁጭ ይላል። ከዛ አንደኛ ስራውን የሚያቀልልና ሁለተኛ ከታች እንኳን የተስተካከለ ነገር ካለ የታችኞቹ ኢፖክሲ ትንሽ የተበላሸ ነገር ካለ የመላቀቅ ባህሪ ካለው የላኛው ስንቀመጥበት ምን ያ ዋህ ልኩን ይጠብቅልናል ማለት ነው። ያው እንግዲህ የሰራ ነው። ረከቦት ይሄን ይመስላል። የፈለጋችሁትን የኢፖክሲ ኤፖክስ አይነቶችን የመሬት የረከቦቶችን፣ የሰዓቶችን፣ የፈለጋችሁትን የኤም ዴ የምዴፎችን ሁሉንም የኤፖክሲ ማቴሪያሎችን በቤት ውስጥ ሆናችሁ ቁጭ ብላችሁ፣ ወይ ደግሞ እንደ ተጨማሪ ስራ፣ ወይ ደግሞ እንደ ቋሚ ገቢ ምንጫችሁ በማድረግ ይህንን ዋና የቢዝነሳችሁ ምንጭ ማድረግ ትችላላችሁ። ኤምኬ ኤፖክሲ ጋር በመሄድ የፈለጋችሁትን የኤፖክሲ ማቴሪያል መግዛት እንደምትችሉ ስንገልጽላችሁ በደስታ ነው። የኤም ኬ ፕሮግራማችንን ስፖንሰር በማድረግ የኤም ኬ ኢፖክሲ እናመሰግናለን። የኤም ኬ ኢፖክሲ ሙሉ የፕሮግራማችን ስፖንሰር ነው እና የኤም ኬ ኢፖክሲ ጋር በሚሄድ የፈለጋችሁትን ማቴሪያል ማግኘት ትችላላችሁ። ኢፖክሲ በቤታችሁ ሆናችሁ መስራት የምትችሉት ስራ ሲሆን፣ ወይም እንደ ቋሚ ገቢ ምንጭ ወይ ደግሞ ከስራ ጋር ተጨማሪ ስራ እየሰራችሁ መስራት የምትችሉት ይሆናል። ኤምኬፖክሲ ጋር በመደወል ወይም የዚህን ስልጠና ማግኘት ትችላላችሁ። ወይም ማቴሪያላችሁን ገዝታችሁ ልክ እኛ እንደምንሰራው እየሰራችሁ እቤታችሁ መስራት ትችላላችሁ። ኤምኬፖክሲ በቲክቶክ ላይ ኤምኬፖክሲ ማቴሪያል ብላችሁ ሰርች በማድረግ ማግኘት ትችላላችሁ። በተጨማሪም ደግሞ 0916396 በመደወል የእነሱን አድራሻ ማግኘት ትችላላችሁ። አድራሻቸው ጀሞ ሶስት ሲሆን ክፍለ ሀገር ላላችሁ በእያላችሁበት ይልኩላችኋል። ምንም የሚያሳስብ ነገር የለም። በቀጣይ ቪዲዮ እስክንገናኝ በእያላችሁበት ሰላም።